አንተ እዚህ ምን አባት ሰራ? አዘጋጅ፣ እኔ ወስዳቸዋለሁ። ስለምን ምን ሴቶች ነው የምታወራው? አንተ እንዴት ነው የተገኘው? እንዴትም ልገኝ። እንዴት እሱን ለአንተ ማብራራበት ሰዓት የለኝ። ጨርስ ትችላለህ። ውጭ እኮ እንዴት አድርገ እንደሸወድካቸው ሰሙ። አዎ፣ ያው የግድ ማድረግ ነበረብኝ። መጋረጃ ውስጥ መደበቅ አለበት። ደግሞ በቀን መጣክ አጎቴ ደህና ነው። ምንም ሊቀይርሽ አይችልም። አቃተኝ እኮ ምን ላድርግ? ነገሮች በአንድ የተደራረቡብኝ። ያለ ምንም እርዳታ አንድ ሰው ነጻ ማድረግ የሚችል መስሎኝ ነበረ። ግን አሁን ማልቀሱን ተይው እና ምን እንደተፈጠረ ብቻ ንገሪ ኤፉ። ዳጊን ለማዳን የተጓዝኩበት መንገድ ወንድሜንና ቢኒን ሊያሳጣኝ ነው። ያፌትን የወጋው አቤላሁ አቤል የያፊት አክስት ልጅ ግን የመጀመሪያዎቹን ቀናት ስለፈራ እንድንገናኝ አደረገ። ከዛ በኋላ ያ የተረገመ አቤል የማይሆን ፎቶ አንስቶ ቢኒያም ጋር ይደርሳ አደረ። ከፈልሽ ነው ዋጋ የሚያሳጣሽ እሱ ነው። አልገባኝ እንጂ ቆይ፣ ምን እያልሽ ነው? መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል? ከያፊት ቢሲ ላይ ኮፒ አድርጎ ወስዶ እያስፈራራኝ ያለው በሱ ነው። አይሆንም እንጂ አይሆንም። በምን ቱ ማ ቪዲዮ እሱ እጅ መግባት አልነበረበትም። ክላክሽ እንዳረ ምትኖር ነበር። ጫጓራ ነው የምትልጠኝ? እሷደማሆን የለችም ጥዋት በጣም ስትጮ ነበር። በቃ እርግጠኛ ነኝ። ያፌድ ናቲ ተገናኙ፣ ተፋጠጡ። ያፌድ ማመን አቃተው፤ ምክንያቱም ናቲ አዲስ የጀመረው ስራ ከአይፈስ ጋራ ይገናኛል። ያፌድም ማመንና ስላቃተው ይሳደብ ጀመር። አንተ ውሻ ሲምን ትሰራለ ያለው ነበር አንተ መሰልከኝ እንጂ ፈልገህኝ የመጣኸው ኢርፋታ ስት ስልክ ስትደውልላት እያለቀሰች ነበር ወዲያውኑም ሄዳ ምን እንደሆነ ስትጠይቃት አቤል እንደሚያስፈራራትና ቪዲዮንም ከአፊት ላይ ኮፒ አድርጎ ስለ ናታን ቪዲዮና እና ስለ ቢኒያም እየነገረቻት ነበረ ኢርፋታ የሰማችሁ ነገር ማመን አቅቷት አበደች። ሰላም ጤና ይስጥልኝ ክቡራንና ክቡራን ቻናል የቤተሰቦች ሰላማችሁ ብዝት ብዝዝት ይበል በያላችሁበት። በያላችሁበት ላይክ እና ሰብስክራይብ በማድረግ ወደ ቻናል ይቀላቀሉ። ሀረግ ክፍል ሰሙንከና ሲያደርገው የፌድ አስጥጧየው ቆያን በዚህ ምናልባት ትሰራለህ አለው። ናታን ቦታ ላይ ነው የተገኘሁት። ምንድን ምንድነው ፈንጠር ፈንጠር የምትለው ሲለው አንተ ፈልጌ አልመጣሁም እንጂ እኔ ፈልጌ አልመጣሁም። ምን ነው አለው እኔን ለማፈላለግ እላይ ታች ስትል አልነበረም ነበር ወይ ሲለው እንደመሳቅ አለና፣ ማን እኔ ያፌት ነኝ አንተ ፍለጋ እላይታች ምለው ትሰማለህ? አንተን ለማግኘት ተፈልገው ሰከንድ አይወስድብኝም አለ ናታንም። ስለዚህ ሄዳ ፈልጌ አገኘው ብሎ እንደመሄድ አለ። ወዳውን ደግሞ መለስ ብሎ ደግሞ ባለፈው ሳምንት የላካቸው ሴቶች በጣም ቆንጆና ጣፋጭ ናቸው። አንተ አዘጋጅ እኔ ውስዳቸዋለሁ አለው። የምን ሴቶች ነው የምታወራው? አንተ እዚህ ቦታ እንዴት ተገኝተ ነው አለው። አሁንም አመን አላቃ ክቶታ አንተ እዚህ ቦታ ላይ እንዴት ልትገኝቻል ሲለው፣ እንዴትም አልክ? እንዴት አሁን አስራ አምስት ደቂቃ ነበር ቀጠሯችን፣ እሱም አብቅቷል ብሎት ናቴ የምፈልገው ሰው አንተ እንዲሁት እየነገርከኝ ነው ወይ አለው። ምነው አንተ የምታውቀው ናታን ናኤፍ መሆን አይችልም ወይ አለው። አይ ሊኮን አይችልም፣ የአፈሪው ናታና አገር የሚያንቀጠቅጠው ናኤፍ አንተ ልትሆን አትችልም፣ እያለው ነው። በጭራሽ እሱ ልትሆን አትችልም ሲለው ለአመታት በስር ተደብቄ ስላላወቀኝ ተናድርክ እንዴ አለው። እኔ ከአንተ በላይ ሆኖ መታየት ለአንተ ሽንፈት ነው አይደል አለው ናታን። ስለዚህ ስራዬን እየሰረቅ የምታበላሸው አንተ ነህ ማለት ነው አለው። ቆይ ቆይ ቆይ ቆይ አልገባኝም። አንተ ውሻ፣ ከኤልፋዳ ጋር እየተጫወታችሁብኝ ነው ወይ አለ። አንተ ነህ አይደል እኔን አግብታ እንድሰልለኝ ያደረግከው። ናቲም ከእኔ ይልቅ አንተ መርጣ ሄዳለች። እኔ ኤልፋዳ እረትቻታለሁ ይለዋል። እኔ አሁን አዲስ ሲዎች ያለው አዲስ ፍቅረ አንተ የኔን የሆነ ሁሉ መውሰድ ውስጥ ትፈልጋለ። ስማ፣ ወደ አዲሷ ፍቅረኛ እጠጋለው ብትል ያለህን ሁሉ ነው የሚወስድብህ። እንደዚህ ቀደሙ በሴቶችና በተወሰነ ኮርጌ አልጫወትም አለ። ስለዚህ ስራይን የምታበላሸው አንተን ማለት ነው አለው የፊ አሁን ፊት ለፊት የቆመው ናታን ሳይሆን ና ኤፍ ነው አለው በቁጣ ኃይል! ናይፍ ደግሞ የማንም እርዳታ አያስፈልገው ሁሉንም ራሱ ማድረግ ይችላል፣ ሲለው የአፌድን በንዴት አንተ ደደብ ቆይ፣ እንዴት እንደዚህ ልታደረግ ቻልክ? ማነው ከጀርባ ያለው ብሎ በንዴት እሳት ቆርሶ፣ የአፌድን በዚህ ሁኔታ በመለክተኛ የላከው አብረ መስራትን የሰረስከው ይመስለኛል አለ። ናቲም ናይፍን እንጂ እናታን አገኛለሁ ብለህ አላሰብክም። በእውነትህም በህልምህም እንደዚህ ናታን ይፈታተነኛ ብለ አልጠበክም። አለ ናታን፣ አሁን ስራ አለብኝ በቃ ሂድ ብሎ ልሄድ ሲል ያፌድ እውነት አንተ ናይፍ ከሆንክ፣ ትልቅ ሀብት ያለ ሰው አንተ ከሆንክ አብሬ ለመስራት ዝግጁ ነኝ አለው። ነገር ግን የሀሪ ናታን በፍጹም እሱ ሊሆን አይችልም ሲለው ናታንም እሱን ተሂድት ልትናየው እንችላለን። ለማንኛውም ከኔ ጋር መስራት ከፈለግ የምታሟላው ካሬተር ጉሎች አሉ አለው። እሱን ከሰዎች ጋር መጨረስ ትችላለህ ብሎት ትከሻውን መታመጣ መጣ ሲያደርጎት የጎሪት ተያይተው ተለያዩ። ናታንን በእጁ ምልክት አሳይቶት ዞር ብሎ አይቶት ሲሄድ ያፌድ በጣም ተናደደ። ወዲያውም ስልኩን አውጥቶ ታሪኩ ወደዚህ ልትመጣ ትችላለህ አለው። ናታን ወደ ተዘጋጀለት ባስ ይህ ከገባ በኋላ በእጁ ምልክት አሳይቶት መንገዱን ቀጠለ። ወዲያውም የሆነ ነገር ትዝ አለው። ከወይዘሮ ሱዛን ጋራ የተነጋገሩት ነገር ምን አይነት ስራ ነው የምትፈልገው? ያሉ ወይዘሮ ሱዛን ብሎ ሲገባ ተነጋግረን የጨረስን መሰለኝ አቶ ናታ አሉት አለችሁ ሴት ወይዘሮ ሱዛንም እናም የተነጋገሩትን ነገር ሁሉንም ወይዘሮ ሱዛን በመጀመሪያ ይህ ግን ከሄድክ በኋላ ምንድነው የመለሰህ ብላ ስትጠይቀው እኔ የተወሰንኩት ውሳኔ በጣም የቸኮለ ነው። እኔ ወንጀል ውስጥ መግባት አልፈልግም አላት። ቲያራ ስለ ስራ ጉዳይ ምንም አልላትም። ስለሰጠሽኝ እድል ግን በጣም አመሰግነው ብሎ የሰጠችውን ወረቀት ጠረጴዛው ላይ ያስቀመጠ ወዲያውን አስቀምጦ ወደ ውጭ ሊወጣ ሲል የምትወዳትን ልጅ የወሰደብህን ሰው መበቀል አትፈልግም ወይ ብላ ስትለው ሱዛን እሱ የሚያችን ነገር ነበር የሚፈልገው። ወዲያውን ቆም አለና ተመለሰ። ያፌድ እኮ የኔም ያንተም ጠላት ነው። አሁን ላይ ደግሞ እኔን ለመጣል እየታገለ ነው፣ ተቀናቃኝ ነው ስትለው እኔ ከያፌድ ጋር መጣላት አልፈልግም። ሱዛንም ስለ አንተ በደንብ አታርቻለሁ ቶሎ አትወስንም ግን ደግሞ ገንዘብ እና ስልጣን አደል የሚያስፈልግ እሱን ደግሞ እኔ ሰጥሃለው ስትለው የአፌት ብቻ ሳይሆን አለምንም ትገዛታለህ እኔ እኮ ራሴን አጋልጭ ያሳየሁ አብረን እንድንሰራ እርግጠኛ ስለሆንኩ ነው አለች ወዲያው እናታ ፈገግ ብሎ እኔ የአፌድን መጣል እችላለሁ አለ በሚገባ እንኳን ያፌድንና አለምንም ተንቀጠቅጠዋል አለችው እናም ከወይዘሮ ሱዛን ጋራ የተነጋገሩት ስለያ ፌድ እቤት ውስጥ አንድ ሰራተኛ ተቀጥራ ነበረ፣ ካያ ታስታውሳችሁ፣ ቪዲዮ እየቀረጽች ነበር። የወይዘሮ ሱዛን መልክተኛ ነበረች እሷ። ግን አሳልፋ ለሌላ ሰው ልሰጥ ስትል ተይዛ አስወግደ ናታል ነው የምትለው። ለናታን እንዳለችው ከሆነ ስለ ያፌድ ይህን ያክል ካወራሁ፣ ስለ ዛሬ ስለ ራሴ ልንገርህ አለችው። እኔ ወንድ ይሁን ሴት ይሁን አያውቁኝም። ነገር ግን አሁን ወንድ እንደሆን አሳውቃችኋለሁ። አንተም የተለያየ መታወቂያ ይኖረሃል ብለዋለች። የእኛ ቢዝነስ ከሱ የበለጠ ከፍ ያለ ነው ስራችን፣ እያለችው ግን ደግሞም አልፈጠነም ወይ ብሎ ሲላት፣ ነገውን ሄጄ ያፌድን ማግኘት ትንሽ ያስፈራል አላት። ወይዘሮ ሱዛንም ፈሪ የነበረው ናታን ነው አሁን ፊትለፊት የተቀመጠው ግን ፈሪ ሰው አይደለም፣ አለችው ለዚህ ጀግና ሰው ስንወጣ ለስትለው ናይፍ አላት ናይፍ አለችው። ከስራው ጋር የሚሄድ ነው ናይፍ፣ ልክ እንደ ቢለዋ የምትቆራርጣቸው ብለው ተደጽተው ተመለሰ። ጺም ቢንያም ልታይ ስትመጣ ቢንያም ውጭ አገኘችው። ምን ነው ቢንያም ሲያት፣ አሁን ደግሞ ምን ፈለግሽ? ሰው አልፈልግሽም ሲልሽ አይገባሽም ወይ አላት። ይገባኛል። እንዴት እንደሆንኩ ብቻ ለማየት ነው የመጣሁት አለች ውፅም ወዲያውም ፅ ጾስሉን ስትነካካ እጇን አንስቶ እባክሽ፣ የወደድኩሽን ያክል እንድጠላሽ አታድርጊኝ ይላት ነበር። ቢነ ከላይ ያቆሰልሽውን ህመም ልታክሚውም፣ የውስጤን የልቤን ግን ልታክሚው አትችም አላት። ዚህ ምን ያያልክ ነው? እኔ ቆይ አንተ ላይ ምን ያህል ጨክኝ ነው ማድርገው የምታስበው አለች። ያ የማይረባ አቤል ሁሉንም ነግሮኛል። በመንገድሽ እየገባሁ እንቅፋት ሆንኩብሽ ትምህርት እንዲሰጠኝ ነግረሽው አዘሽዋል አላት። መጀመሪያ ሲነግረኝ አላመንኩም ነበረ። ነገር ግን ነገሮችን ሳውጣጣቸው እውነት እንደሆነ አመንኩኝ። ካፍሽ ውጣና ንገሪኝ፣ እውነቴን አይደለም ወይ በይኝ። ካፍሽ ከወጣሽው የተናገርሽውን ላምንሽ ይችላለሁ። በኛ ብሎ ትከሻዋን ይዞ ጽም የምትናገረው ጠፍቷት እንባ ባይኗ ቅሮ ዝም ብላ ነበር የቆመች። በይ ንገሪኝ፣ ለምናንገት ለምን አንገትሽን ትደፊያለሽ? ስላለቀሽ የማዝንልሽ መስሎሽ ነው ወይ ይላታል። እንደዚህ ሆኝ ስታይኝ ደሳለሽ ቆይለኒ ካላሰብሽ ለዳግና ለገኒ አታስቢም ወይ ብሎ ትከሻዋን ይዟታል። ጉደኛ አቢሎም ወዲያው በመሃላቸው መጥቶ ምንድነው የምትፈልገው ብሎ መሃል ገባ። ከዛም ቢኒ ገፈተረው። ሊደባደቡ ሲል ጽ እባካችሁ በቃችሁ ብላ መሃል ገባች። እኔም ማዝ ነው በዚህ በውሻ ስትቀይርኝ ነው። በወንድ ብትቀይርልኝ ብትቀይርኝ ግን ያንቺ ደስታ ያስደስተኝ ነበር አለ ቢኔ ራሱን መከላከል የማይችል ሴታ ሴት ነው። ስማ አንተ፣ ከጀርባ ስላጠቃህ ወንድ መስለህ እንዳይሰማህ አንተ ሴታ ሴት ብሎት እኔ መጋፈት ከፈለግ ፊት ለፊቴ እና ሱሪ ልበስና ብሎ ጥሎት ሄደ። ይህም ምንም የምትለው ነገር ጠፍቷት እያለቀሰች ነበር። ከአንድ ቦታ ላይ አቢልም ከጎኗ ቁጭ ብሎ ነቃ ሲያረጋት እባክህ ተወኝ ብላ ተነስታ መንገዷን ቀጠላል። ምን እንዳለችው እናንተ ሲበዛ ጨካኝ ናቸው። የራሳችሁን ሰው ያልሆነ ለራሳችሁ የማድረግ የምትጥሩ ከዘራችሁ ጨካኝ፣ አንተ አውሬ ብላ ሰድባው ሄደች። ያፌድም ቆሞ እየጠበቀው ታሪኩ መጣ። ሰውየው አልመጣም ወይ ብሎ ሲለው መቷል እንጂ ብሎ ስልክ በመሃል ተደወለለት። አየት እንደሄደ አያችሁ ወይ ሲላቸው እንደጠፋባቸው የሆነ ቦታ ላይ ወርዶ እንደተሰወረባቸው ነገሩት። እሱም በንዴት እናንተ ምን ሲሰሩ ነው የጠፋባችሁ? ብሎ አሁንም ቢሆን ተከታተሉት ቤት እንደሚወጣ ቤት እንደሚገባ እያለ ማስጠንቀቂያ ሰጣቸው። እናንተ ምልሰሩ ነው? አሁን በሩ ላይ ሆነህ መውጫ መግቢያውን እንድትከታተለው ፈልጋለሁ። የተናገረው እውነት እንደሆነ ማወቅ ፈልጋለሁ። ሀላያ ፌት ታሪኩም ማንም ሰውየ ብሎ ሲጠይቀው፣ ለዛውም እቅርባችን ያለ ሰው ሁሉንም ነገር ተቆጣጥሬ ሁሉንም ነገር እየወሰድኩበት ሰው ነው። ሰውየው ናታን ሳይሆን ናኤፍ ነው። እሱን ያሳሰበኝ አሁን ኢርፋታ እሱን ለማዳን እኔን ያገባችው ልትሰልልና መረጃ ልተዋጣ ነው አለ ያፌት። ድራማ እየሰሩ ቢኖታ ኢርፋታ ጋር ሲለው ታሪኩም ናኤፍ ናታን ከሆነ ይሄ ሁሉ ያለው ንብረት እሱ ከሆነ ኢርፋታን በቀላሉ እንደዚህ አሳልፎ አይሰጥህም አለው። በዝና ምናውቀው ከሆነ ከኛ በላይ አቅም ያለው ሰው ነው። ደግሞ እሱን መስሎ ሊሸውደን ይሆን? አለ ታሪኩ። ሆንም ኤርፋታ አንተን ያገባችሁ መረጃ ለማውጣትና አንተን ለመጣል ነው ስትለው፣ ሁለተኛው ትክክል ነው። ኤርፋታ ልትሰልል ነው እኔን ያገባችኝ አለ ያፌል። ያ ሰው ናታን ይሆናል ባለፈው ሴቶቹን እና የገዛነውን እቃ የቀየረው እሱ ነው አለው ታዲያ እንደዛ ከሆነ ምንድን ነው የምናደርገው አለ ወይም እህቱን እናያዝና እናስፈራረው ሲለው የአፌድም ስሟን መጥራትና እንኳን አይደለም ልትይዛት ቀርቶ ስሟን ብጠራ እንኳን እገልሃለሁ አለው እሷ ማለት አንድና የምሳሳላት እህቴ ናት ለእሷ ነፍሴን የምሰጣለሁ አለው ግን እኮ ናታንም ወንድም ነው ሲለው እሱ ወንድም አይደለም። እሱ ባይወለድ አባቴ እናቴን ጥሏት አይሄድም ነበር አለት። ያ የማይረባ አባቱ ተቤት ሲወጣ ሚስቱን እንደሚፈታና እኔን አንድ ላይ ሆኖ እንደሚያሳድጉኝ ነበር። ከዛም ደግሞ ናቴ መረገዙን ሲያውቅ እናቴ ጋር መምጣቱን አቆመ። እናቴን እንደማይፈልጋት ነገራት። እንደ ሰራተኛም እንደ ጓደኛህም ነኝ አንዳንድ ጊዜ የማይሆን ውሳኔ እንዳትወስን እንፈራለሁ። ናታም ወንድምህ ነው ሲለው የእሱን ስም አትጥራብኝ፣ ወንድሜ አይደለም። አባቱ ባደረገው እሱ መቀጣት የለበትም። አሁን እሱን ቶ አሁን ኤርፋታ ላይ ምን እንደማደርግ ነው የማስበው። ኤርፋታ ላይ ጨክነት አደርገዋለሁ። ሆይ ግን እኮ ታፈቅራታለህ ሲለው ጉድጓድ ቆፍራ ጥላይን ስትሄድ ከምጎዳ አሁን አልጎዳም አለው። ሁሉንም ሰጣቸዋለን። ከዛም የቆፈሩት ጉድጓድ ውስጥ ራሳቸውን እንዲገቡ እናደርጋቸዋለን አለ። ያፌድም ጽዮንም እያለቀሰች ለኤርፋታ ስልክ ደውላላት፣ እኔ እንዳንቺ ጠንካራ አይደለሁም አሁን መኖር አልፈልግም ስትላት፣ በቃ ተረጋጊ አውጭዋለው መጣሁ አለቻት። ኤርፋታም አቢሎ የናቲን ፎቶ ቪዲዮ ሲያሳያት፣ እያለቀሰች ባግትሆኝ የምትፈልገውን አደርጋለሁ ስትል ወደ ኋላ ዞር ብላ እያሰበች ነበር፣ በመንገድ እየሄደች ናታንም ወይዘሮ ሱዛን ቤት ደረሰ። እንዴት አይነት ጎበዝ ነህ አለችው፣ አደነቀችው። አሁን ግን ወደ ቤት መሄድ አልችልም፣ የያፌድ ሰዎች እየተከታተሉኝ ስለሆነ ከአይናቸው ዞር ማለት አለብኝ ሲላት፣ ሁሉ ነገር ተዘጋጅቶልሃል ከሆቴል ካርፋለህ አለችው። ያፌድ አንተን ሲያሳድድ እኛ ደግሞ ስራችን እናሳካለን ስትለው እንደ ዛሬ ተደስቼ አላውቅም አለ ናቲም። ገና ከዚህ በላይ ትደሰታለህ አለችው። ከዚህ በላይ ደግሞ ተያራ እኔ ህን ስራ እንደምሰራ አታውቅም፣ ማወቅ የለባትም ስትለው፣ እንዴ ስለ ስራው አታውቅም ወይ ስላት፣ እሷ በጭራሽ አታውቅም። ያው ፋብሪካ እንዳለን ብቻ ድርጅት እንዳለ እንጂ፣ ስለዚህ ስራ ምንም የምታውቀው ነገር የለም አለችው። ወዲያው በር ሲከፈት ስሰማ ወደ መጋረጃ ውስጥ እንዲደበቅ ናታን ወተተችው ከዛ መጋረጃው ስር ደብቃ እሷ ቆመች። ልጇ ነበረ ልጅ የምነው በቀን መጣ ስትለው፣ ምን ነው መምጣት አልችልም እንዴ ቤት አይደለም አላት። አይ ትችላለህ፣ እሱማ አድርገኸው አታቅም ብዬ ነው አለችው። ታጥቤ ለወጣ ነው አላት። አይ እሱ ሲሆን አለች። ወዲያም ዞር ብሎ በሬን ለመክፈት ሞክራችሁ ነበረ ስላት፣ ለምን ምን ደረግ ስትለው፣ ትናንትናም ተሞክሮ ነበር፣ ዛሬ ሞክራችኋል በተመሳሳይ አላት። በሩን ካልሰበራችሁት በስተቀር መከፈት አይችልም። ምን እንደምታውቁማ እናንተ ናችሁ የምታውቁት አላት። ልጅ ወዲያውን በሩን ከፍቶ ሲገባ ዘግቶ ሲገባ ናታንም ከመጋረጃ ውስጥ አስወጣችሁና በልቶሎ በል ሂድ አለችው። ስላደረግችልኝ አመሰግናለሁ ከዚህም በላይ አኮራሻለሁ ብሎ ናታንም ተሰናብቷት ወጣ። ዳኪም ገኒን እያጎረሳት ነበረ! ቢኒ ከውጭ መጥቶ ቁጭ አለ። በትነፍ በረጅሙ ተንፍሶ ዳኪም ምን ዋጎቴ ስትወጣ ደና ነበርክ፣ ምን ሆነ ነው ሲለው፣ ምንም አልሆንኩም፣ ገኒ እንዴት ናት አለው። ገኒ ተሰማሙ፣ ትንሽ የተሻለ ነው መድሃኒቷን እየወሰደ ስለሆነ ይሻላታል ብያስባለው ስለው፣ ዋናው እሷ መሻሉ ነው፣ እኔን ተውኝ አለ ቢኒም። ያ ፌት ለሉክ ደወለላት ወዲያው ስልኩን አንስታ እጅሽ ተሻላት ሲላት፣ አሁ ምንም አይለኝም፣ ግን ስራ ያልገባሁት እንደዚህ ሆኜ ሲጠይቁኝ ምን ልበል አለችው። ይህም ሲያንስሽ ነው፣ አምስት መቶ ሚሊዮን ብሬን ስላሳጣሽኝ ይሄ ቀላል ነው አላት እንደውም እንድስ